ይህ ይመስላል ጠጃቸው ነው። ይሄንን የሚመስል ልጅ ያለው በጠዋቱ ማለት ነው። እና ኑ ይሄንን ያያችሁ ሌላም ታያላችሁ፣ ተከተሉ። እንዳሰለችው እሺ፣ ኑ ተከተሉ፣ ርቀት አለው ቤተሰቦች እኔ ጋ ሁሉ ሰላም ሁሉ መልካም። እንደምትመለከቱት ዛሬ ስራ ይሄ ነው የሚሆነው ይሄ ነው ስለ ስልኬን። ዛሬ እንግዲህ እንደምትመለከቱት ይሄ ምንድን ነው የሚባለው? ይ ምንድ ነው የሚባለው? ስሙ ጠፋብኝ። በአማርኛኛ ጋ እንግዲህ ሉቤ እንለዋለን ሉቤ ማለት ነው ይሄ በጣም ነው የሚጣፍጠው በጣም ማለት ነው። እና ይህንን እንደዚህ አድርጌ ከተቀነጣጠስኩት በኋላ ማለት ነው ዝም ብዬ በዘይት ጥብስ ጥብስ ጠብስ አረግና በረዶ ቤት ነው የሚቀመጠው ለምን ይሄ የሀገር ነው ለሰው ይሰጥ ይሰጥና ሰዎች በቃ ነው ሲሉ ምን እናድርግ። እኔ ለምን እንደሚዘሩ አላቅም። በርዛት እና እየደረቀ ማስጌጥ ብቻ የዛሬ መጨረሻ ነው እና ላችኋለሁ ስራ ይሄ ነው እና ይሄንን ይመስላል ጥፍፍ ካለ በኋላ መልሼ በዘይት ጠምሼ በኪስ እያረጉ በኪስ ስላችሁ በፔስታ ላይ የማሸጋት ፔስታ ላይ አንድ አይደለ፣ እንደሱ እያሸጉ እያሸጉ በረዶ ቤት እከታለሁ ማለት ነው። የገባችሁ ሱፐር ማርኬት ሄዳችሁ ከበረዶ ቤት ምናምን ገዝታችሁ አታውቁም? እና እንደዛ ነው ማረገው ማለት ነው እና ውዶቼ ወዳችሁ ወዳችሁና ፈቅዳችሁ እ እኔን ስለምትከታተሉ እጅግ በጣም አመሰግናለሁ። ስለ ሀሳብ አስተያየታችሁ በጣም ከልብ ነው የማመሰግነው። እና ብዙ ጥያቄዎች አሉ እየጠየቃችሁ ነው ያለው። እሱን ደግሞ ቀስ ብዬ ማብራሪያ ይዞላችሁ እመጣለሁ። እሺ፣ አንድ ቀን ማለት ነው። እና እንደኔ እንግዲህ እንደዚህ አይነት ነገር እየሰራችሁ ኑሮ ነው። ስለዚህ ብያላችሁበት ሰላም እና ፍቅር የተመኘው እኔ ደግሞ ወደ እርሻ ልማቴ ይሄዳለሁ። እና ለምንድን እንደዚህ አይነት ነገር በጣም ትልቁኝ ምናምን እንዳትሉኝ፣ እኔ በተፈጥሮ ተሰጥቶ በቃ ደስ ይለኛል። በጣም ደስ ይለኛል ማለት ነው። በቃ በጣም ደስ ይለኛል፣ ደስ ይለኛል። እና ያው በዚህ መልኩ ነው እንግዲህ የማዘጋጀው። ገና ባልዲ ውስጥ አለኝ ከመጀመሪያ ጀምሮ ካያችሁ ውስጥ ገና ሌላ ላለን ማለት ነው። በብዛት ነው የሚሰራው። አንዳንዴ ይሰለቻል፣ ያስጠላል፣ ሊያስተምራል። ስራ ሲበዛባችሁ እኔ አልፎ ተርፎ ከቤት ጽዳት፣ ከምግብ ስራ፣ ከምናምኑ ከምኑ ከሁሉም በኋላ ደግሞ ይኸው ማሳ ውስጥ እየወረድኩ ወይ፣ እንደዚህ ይሄ ነው የሚመጣው። እናንተ ከሱቅ ትንሽ ይሄ ነው የሚሰጣላችሁ። ያችን ትንሽ እየሰርታችሁ ነው አሉ የምትማረሩት እኔ ደግሞ የቤንግሪ ይመጣል ያንን ሰርቼ ራሱ ተነስቴ ነው ነው እና ብዙ ልጆች ተደስቶ የደላቸዋለሁ። ስራ ቦታ ላይ ማለት ነው ይህም አለ እን እንድትሉ ነው የማሳያችሁ። በትዕግስት ስራችሁ እንድትሰሩ የተሻለ ነው፣ ነገ የተሻለ ቀን ይመጣል ብላችሁ በማሰብ ማለት ነው። ሁሉም በትንሹም በትልቁም በተማረር ነው ቁጥር ጥሩ አይደለም፣ ያለንን ልናጣ እንችላለን። ስለዚህ ጊዜያችሁን ደግሞ በአግባቡ ተጠቀሙ። በእውነት ነው የምላችሁ። በጣም ሰፊ ጊዜ ያላችሁ ጊዜያችሁን በአግባቡ ያልተጠቀማችሁ ሰዎች አላችሁ እና ነው የምላችሁ። እና ተጠቀሙ ጊዜያችሁን። ደግሞ ስራ አልተማረሩም፣ አሜን ብላችሁ በጸጋ ተቀብላችሁ ስሩ። ነገ የተሻለ ቀን ነው የሚያጋጥማችሁ። ሁሌም አንድ አይነት ህይወት መኖር አትችሉም። ስለዚህ ይሄንን ምርር እንዳትሉ ማለት ነው። የሚገርማችሁ ሁሌም ነው ሁላችሁ የምሰራውን ነገር ከልብ ነው የምሰራው። ለምን ብትሉ ዛሬ ይሄ እንዳለ ይሄን ኮርስ የወሰድኩት ነገ ለቤቱ ይጠቅማል፣ ነገ ቤቱ የተሻለ ቀን አለ በማለት ማለት ነው የምሰራው። ስለዚህ እንደዚህ አይነት ነገር መስራት ምናምን ይሰለችኛል ያስጠላኛል ብላችሁ ወደኋላ እንዳትሉ ስሩ። ዛሬ ለሰዎች ብትሰሩ፣ ነገ ደግሞ ለራሳችሁ ልትሰሩ? እንግዲህ እንደምትመለከቱት እኔ ጋር ስትመጡ እንዲህ የሆነ እንዲህ የሆነ ስለዚህ ያልተነገረለት ያልተወራለት ጥቅም ያለው ጥቅም ያለው ያልተነገረለት ማለት ነው ስለዚህ ይሄንን ደግሞ በደንብ አድርጌ ከነማብራሪያው ሌላ ጊዜ ይገባችሁ ማለት ለዛሬ ግን ስራ ያሳያችሁ ብዬ ነው የመጣው። በዚህ መልኩ ጥይቅ ማለት ነው እያላችሁበት ሰላም እና ፍቅርን እየተመኘሁላችሁ ደህና፣ በቀጣይ ርዕስ ላይክ እና ሰብስክራይብ አድርጋችሁን እንዳዘነጉ፣ ፍጹም በፍጹም የተከለከለ ነው። በፍጹም የተከለከለ ነው እና ስለዚህ ቤተሰቦቼ በዚህ መልኩ